በዚህ በከብት እርባታ ስራ ላይ በጣም አክሳር የሚባሉ ሶስት ጉዳዮች አሉ። የመጀመሪያው የጥጃ ሞት ነው። የጥጃ ሞት እንግዲህ ብዙ ሰው የሚያጋጥመው ነው። ከአስር ከብት አርቢዎች ውስጥ ስድስት ወይ ሰባት የሚሆኑት የጥጃ ሞት ያጋጥማቸዋል። በጣም ከፍተኛ ኪሳራ ሊደርስባችሁ ይችላል። ሁለተኛው የጡት በሽታ ነው። እንደዚህ በምናልብበት ሰዓት ምናልባት ፕሮሲጀሮቹን ብንከተላቸው ለማለብ ስንዘጋጅ፣ ካለብንም በኋላ ደግሞ መደረግ መቻል አለበት የሚለው የጡት በሽታ እንግዲህ አንድ ሼድ ውስጥ ከገባ ወይም ደግሞ አንድ እርባታ ውስጥ ከገባ በኋላ ምናልባት ከከብት ወደ ከብት እየተላለፈ ብዙዎቹ ሊያጠቃ ይችላል። ዋነኛ ደግሞ የወተት ላሞቻችን መሳሪያ የሚባሉ ጡታቸው ነው። ስለዚህ ይህንን ከግምት ውስጥ ማስገባት አስፈላጊ ነው የሚሆነው ሕክምናውን ማወቅ ይኖርባቸዋል። እንዲሁም ደግሞ እንደ ፕሪቨንሽን ደግሞ ልትሰሯቸው የሚገቡ ስራዎች አሉ ማለት ነው፣ ከዚህ ከጽዳት ጋር ተያይዙ። ከዚህ በተጨማሪ ታዲያ ማወቅ ካሉብን ነገሮች ውስጥ በዚህ በከብት እርባታ ላይ በጣም ኪሳራ ከሚያደርሱብን ጉዳዮች ውስጥ ዘር መያዝ አለመቻል ነው። ዘር መያዝ አለመቻል ማለት በእድሜ ጉዳይ ሊሆን ይችላል። በአመጋገብ ከኒውትሪሽን ጉለት ጋር ተያይዞ ሊሆን ይችላል። እንዲሁም ደግሞ ድብቅ የመዳራ ፍላጎትም ሊያሳዩ ይችላሉ። አንዳንዶቹ ሳይለንት ላይ ይሆናሉ። ወይም ደግሞ ሳይለንት በሆነ መንገድ ምንም አይነት ውጫዊ የሆነ ምልክት ሳያሳዩ ጊዜያቸውን የሚያሳልፉ ይኖራሉ። ከዚህ በተጨማሪ ከበሽታ ጋር ተያይዞ እንዲሁም ደግሞ ከአያያዝ ጉለት ጋር ተያይዞ ቅድም ካነሳሁላቸው ችግሮች ከታሪያ የጥጃ ሞት ነው። የጥጃ ሞት እንግዲህ ትልልቅ ፋርሞችም የሚገጥማቸው ነው። እንዲሁም ደግሞ አንድም ሁለትም አምስትም የያዙት የሚገጥማቸው ነው። ስለዚህ የጥጅ አስተዳደግ ላይ እንዲሁም ደግሞ ካልቪንግ ፔይን ወይም ደግሞ የዚህ የእርግዝናቸው የተዳረሱ ልክ እንደምትመለከተው ትች አሁን እርግዝናዋ በቀናቶች የሚቀሯት ነች። ከ24 ሰዓት በፊት ወይም ደግሞ ልትወልድ 24 ሰዓት ሲቀራት የተለያዩ ምልክቶችን ታሳያለች። ይህንም ምልክቶች አይታችሁ በቅርብ ክትትል ማድረግ ነው። ብዙ ጊዜ እንግዲህ ወልዳ ነው የምናገኛት፣ ወይም ደግሞ ሰራተኞቻችን ወልዳለች ብለው ሊነግሩን ይችላሉ ቅርብ ክትትል የማይኖር ከሆነ ስለዚህ ከዚህ ጋር ተያይዞ ቅርብ ክትትል ያስፈልጋቸዋል ማለት ነው። ከ24 ሰዓት በፊት ልዩ ክትትል ያስፈልጋቸዋል። እናንተ ናችሁ ማዋለድ ያለባችሁ። ማዋለድ ሲባል ጎትቶ ማውጣት አይደለም፣ ቁጭ ብላችሁ እናንተ መከታተል መቻል አለባችሁ። ያንን ማለት ነው። ስለዚህ ይሄ የካፍ ሞርታሊቲ የምንለው ወይም ደግሞ የጥጃ ሞት እንዳይጠቃ ይሄ ከካልቪንግ ፔን የምንለው የነዚህ የማዋለጃ ክፍሎች ከዚህ ጀምሮ እስከሚወለድበት ጊዜ ድረስ ባለው ልዩ ክትትል ያስፈልገዋል ማለት ነው። ከተወለደም በኋላ በጣም ክሪቲካል ታይም የሚባል በቃ የወለደች ባለችበት ሰዓትና እንዲሁም ደግሞ ከተወለደ በኋላ ጥጃው የተወሰኑ ለስድስት ሰዓት ለስምንት ሰዓት የሚሆኑ ጊዜያቶች በጣም አስፈላጊ ከሚባሉት ውስጥ የሚጠቀሱ ናቸው። እኔም በግሌ የተለያዩ በተለያዩ አጋጣሚዎች እንግዲህ የጥጃ ሞት ገጥሞኛል ና እኔም ካስተካከልኳቸው በጣም ጠቅሞኛል ብዬ ያነሷቸው ነገሮች ምንድን ነው ከዚህ ከመውለዷ በፊት ያለው 24 ሰዓት እና ስትወ ከወለደች በኋላ ደግሞ ያሉ ጉዳዮች ናቸው እና እነዚህ ጉዳዮች በደንብ እንዲስተካከሉ ያስፈልጋል ማለት ነው የጥጃ ሞት ለኪሳራ ይዳርጋቸዋል በጣም ብዙ በቁጥር የሚያስደነግጡ አይነት ትልልቅ ፋርሞች ላይ ራሱ በነገራችን ላይ ብዙ የጥጃ ሞቶች ይከናወናሉ የተለያዩ ፓቶጂኖች ሄድ ያደርጋሉ ይህ የማይጸዳ ከሆነ እዚህ አካባቢ ኬሚካል ርጭት የማይደረግለት ከሆነ በተደጋጋሚ የጥጃ ሞት ያስቸግራቸዋል ስለዚህ ከዚህ ጋር ተያይዞ ከግምቱስ ማስገባት ምን ወደዚህ ጠጋ በል ትንሽ አነቃንቀው እንደዚህ ዝንቦቹ በቃ በቃ። ስለዚህ ከዚህ ጋር ተያይዞ እነዚህ ከግምት ውስጥ መግባት ያለባቸው ጉዳዮች ናቸው። ሌላው ቀረብ በል ትንሽ ወደዚህ ቀረብ በል በቃ ያዝ እንደዛ። ሌላው ከዚህ ጋር ተያይዞ እንግዲህ ሌላው የጡት በሽታ ብዬ አነሳውላችሁ ነው። የጡት በሽታ ጋር ተያይዞ እኔም አሁንም ያጋጠመኝን ነገር ነው መነግራችሁ። በተደጋጋሚ በቃ ከአንዱ ዓላም ወደ አንዱ ዓለም አንደኛዋን አክሜ ስጨርስ አንደኛዋ ጋር እየገባ ይሄ እራሳችን የምንሰራቸው ስህተቶች ናቸው። የበሽታው ስርጭት የምናባብሰው ባይሴኩሪቲ የለንም፣ ወይም ደግሞ ንጽህናችንን አንጠብቅም ስንሰራ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከላሞች ወደ ላሞች እየተንቀሳቀሰ ወይም ደግሞ እየተላለፈ ብዙ ስቃዮችን የምታዩበት ነው። ሌላው እንግዲህ የጡት በሽታ ነው። የጡት በሽታ እንግዲህ እኔም ፐርሰናል ካጋጠመኝ የዚህ ስራ ውስጥ ገባሁ በኋላ በጣም ፈትኖኛል ብዬ የማስበው ሁለተኛው ነገር ምንድን ነው ያለው የጡት በሽታ ነው። የጡት በሽታ እንግዲህ ከአንዱ ላም ወደ ሌላው ላም እየገባ በጣም ብዙ የተቸገሩበት ነው። አሁንም የምነግራችሁ እንደ ግለሰብ አይደለም፣ እንደ ድርጅትም በጣም የሚፈተኑበት የተለያዩ የከብት እርባታ ላይ የሚሰሩ ሰዎች ወይም ደግሞ ዴሪ ፋርም ላይ የሚሰሩ ሰዎች በጣም ከሚቸገሩባቸው ነገሮች ውስጥ የቱን በሽታ ነው። ስለዚህ ከአንደኛው ላም ወደ አንደኛው ላም እየተሸጋገረ በጣም ብዙ ፈተና የምታዩበት አይነት ሁኔታ ነው። ስለዚህ ከማለባችሁ በፊት ያለ ሁኔታ ና ከአለባችሁ በኋላ የምታዩት አይነት ፕሮሲጀር በጣም ወሳኝነት ያለው እና ያንን ፕሮሲጀር ቅደም ተከተሉን እንደ ልማድ አድርጋችሁ ሰሩ ተሻለ። በዋነኝነት እዚህ ጋር መጣ ሰው ነገር ምንድነው? ቲትዲፕ በጣም ያስፈልጋል። ዚህ ቲትዲፕ የጦፍ መንከሪያ ለምሳሌ ይችላል። እንዲሁ ተኝታ እራሱ እንዲሁ ተኝታ እራሱ ሳትትለፍ እንዳልኳቸው እንግዲህ ቅደሽ ድርስ ነች በጣም የደረሰች ቀናቶች ብቻ የሚፈልጉ ነገር ግን እኛ ምናደርገን ቲትዲፕ እንጠቀማለን ነው። ኬሚካል ጡቷን ኬሚካል እንነካለን ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄ አሁን በተኛችበት ሰዓት አንዳንድ ጊዜ ከፍተኛ ልበት በሚኖሯቸው ሰዓት ወይም ደግሞ ከፍተኛ ታላቢ ላሞች እንዲህ በተኝበት ሰዓት ድርስ በሚሆንበት ሰዓት ወተት ሊመነጭ ይችላል ወይም ደግሞ ወተት ሊፈሳቸው ይችላል። በጡንቻዎች በተከፈቱ ቁጥርና ተከፍተው በሚቀሩበት ሰዓት የራሳቸው እስኪሰበሰቡ የራሳቸው ሰዓት ይወስዱባቸዋል። ወይም የጡት ዘንግ የምንለው ጫፋ እስክትሰበሰብ ማለት ነው። ስለዚህ ያንን ጊዜ እስኪወስድባቸው ድረስ እኛ ምናደርጋለን ያንን ጡት መንከሪያ እንጠቀማለን ማለት ነው። ያ ማለት ግን ለዚህ ለጡት በሽታ እንደ ዋነኛ መፍትሄ ብቻ ሳይሆን ከመጀመሪያ እስከ መጨረሻ ድረስ በተለይ በአለባ ጊዜ ላይ የሚደረጉ ስራዎች በጣም ከፍተኛ ክትትል የሚፈልጉ ናቸው። ዋጋ ያስከፍላሉ። ላሞች አለን ከሚሉ ጠቃይነት አካል ታቸው በጣም ወሳኝነት አለው። ከዚህ ቀደም ነግሬያቸዋለሁ። የጦት ዘንግና ጦት ወሽ የምንለው ቀላላ ጉደር የምንለው በጣም አስፈላጊ ነው። ስለዚህ ነዚህ ነገሮች በደንብ ከግምት ውስጥ መግባት መቻል አለባቸው። ሌላው መጨረሻ መጃ ግን አንድ መግለጽ የምፈልገው ጉዳይ ምንድን ነው? እርግዝና መያዝም አለመቻል ደግሞ ሌላው ኪሳራ፣ እርግዝና መያዝ አለመቻል ወይም ደግሞ ለምሳሌ ከብቶቻችን ከወለዱ በኋላ እስከ ዘጠና ቀን ድረስ ባለው እስከ ዘጠና ቀን ድረስ ባለው ወይም ደግሞ ሁለት ወር ከአስራ አምስት ቀን እስከ ሶስት ወር ድረስ ባለው ጊዜ ላይ ድጋሜ ዘር የሚወስዱበት አይነት ጊዜ ነው። ከወለዱ በኋላ ጊደርም በሆኑበት ሰዓት እድሜያቸው ከደረሰ ነው ማለት አመት ከአራት ወር በኋላ ቢይዙ በጣም የሚመረቅበት ጊዜ ነው። በነዚህ ጊዜያቶች ብዙ ጊዜ ጊደር ላይ ላይስተዋል ይችላል። ነገር ግን ደግሞ አንድ ሁለት ሶስት በወለድ ጊዜ እንዲሁም ደግሞ እርግዝና በሚመጣበት ጊዜ እንዲሁም ደግሞ የኒትሪሽን ጉድለት አመጋገባችን ላይ ከፍተኛ ከፍተኛ የሚፈጠር ከሆነ የአያያዝ ጉድለት ከብቶቻችንን ማንበብ አይተን ማንበብ ምልክቶቻቸውን አይተን ማንበብ የማንችል ከሆነ ድብቅ የሆነ መዳራት ፍላጎት እንዲያሳዩ የሚችሉበት ስለዚህ ወራቶችን ይፈልጋል። አንድ ጊዜ ለምሳሌ አንድ ጊዜ እዛ ከያዘች በኋላ አልያዘችም ይዛለች የሚባሉ ቀናቶች ይፈልጋል። በትንሹ ከ19 ቀን እስከ 20 ቀን ድረስ ይፈልጋል። ድጋሚ መዳራት ስታሳይ ነው አልያዘችም ተብሎ የሚታሰብ ድጋሚ ስለዚህ የሀያ ቀናቶች በተደጋጋሚ ሲመጡ ወራቶችን ይሆናል አመታት ይፈልጋል። ስለዚህ አንድ ላም ከወለደች በኋላ መልሳ እንደገና ለማርገዝ ረጅም ጊዜ ይወስዱባት ይችላል። ይህ ክ ሰራዎች ውስጥ ነው። ሁሌ ጊዜ ዛግዛብ ቹን ጊዜ ትወልዳለች የሚባሉ አይነት አሰራር ትንሽ ሊከብድ ይችላል። ስለዚህ ከብቶቻችንን አሁንም ከማወቅ ጋር የሚያያዝ ነው የሚሆነው ማለት ስለዚህ

እርግዝና መያዝ አለመቻል ጠቅሻ፣ እንዲሁም ደግሞ የወተት የዚህ የጡት በሽታ የምንለው ወይም ደግሞ ማስታተስ የምንለው አይነት በሽታዎች። በእርግጥ የተለያዩ አይነት ደረጃዎች አሉ። ያ ቢሆኑ ግን የሽታ ጡት በሽታ በቃ ክትትል መደረግ ይኖሩበታል። ሕክምና ሊደረግበት ይገባል። ከአንደኛው የጡት ዘርፍ ወደ አንደኛው ሊተላለፍ የሚችልበት ሁኔታ አለ። አራቱን ሊያጠቃ የሚችልበት ሁኔታ አለ። ዘግቶን እታገኙ ትችላላችሁ። የጡት ዘግ ራሱ ክትትል ከሌለ እኔ በራሱ ያጋጠመኝ የተዘጋ አይነት ጡት አሁን በቅርብ እያከምኩት ያለው አንድ የተዘጋ ጡት አለ። ምንም ወተት የሌለው ማለት እሱም ጋር እያከምኩ ያለው ስለዚህ፣ ከዚህ ጋር ተያይዞ እነዚያ አይነት ጀምሮች የሚገጥሟችሁ ናቸው። በተለይ ጀማሪ ናቸው። በሰዓት ላይ ከብት እርባታ በጣም ሪስክ የለውም ብንሰራበት፣ በጣም የተረጋጋ አይነት ስራ ነው። ስራው ራሱ ያን የተረጋጋ ነው። ለሚ ነው